አታንቅሽ ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አላችሁ። አባንቲ ሰላም አትልም? ሰላም ሰላም ሰላም ሰላም ይ ሁሉ ሰላም ነው። ናይ እዚህ ደስ ሽ እማ ልጄ እና ምንኛ ደስ ይላል። የሁለቴ ልጆች እናት መሆን በጣም ደስ የሚለውና ያጣጣም ቁትኝ ነው። ቤት ገባሁኝ ከገባሁኝ ግን እናቴ የላችሁ ምናምን ስገባ አላየችኝም እና ልብስ ቀያየሬ ምናምን ያው እንደዚህ ቁጭ ብያለሁኝ እየጠበኳትኝ ነው እንግዲህ፣ ሪያክሽኗን ምናምን ነገር እቤት አታኝ ነበረ። እቤት ደግሞ ስመጣ ምን ይሰማታል የሚለውን ነገር አብረን እናያለን ማለት ነው። ያደረጋችሁልኝ ጸሎት ዱአ ሁሉ ከልብ አመሰግናለሁኝ እ የደወላችሁልኝ ምናምን ልጠየቃችሁ ሁሉ ከልብ አመሰግናለሁ እና በጣም ነው መወዳችሁ ማከብራችሁ። በቃ ወደ ቤት ገብቻለሁኝ። አሁንም ነገሮች ይስተካከላሉ እና ምናምን ነገር ብሎኛል። ባለቤቴን ባለቤቴን ከልብ አመሰግናለሁ። ያው እዚህ አስቀምጠው ይሆናል። እሱ ሂዷል ማለት ነው ወደ ቤት በቃ ቤት መግባቴን ምናምን በአስመለከተ ደግሞ ያው ብዙ ነገር አደርግልሽ አለው ብሎኛል። አብረን እንደምናይ ይሆናል ማለት ነው። ይደረገም ባይደረገም፣ ሲከፋኝም፣ ሲሰቅም ምናምን ሁሉ ታያላችሁ፣ ታውቃላችሁ። እናንተ ማለት ለእኔ ቤተሰቦች ናችሁ እና ከመጀመሪያ እስከ መጨረሻ ህይወቴ ላይ አላችሁ። አሁንም የሚ ሆነውን እንዳለ አሳያችኋለሁ አሳውቃችኋለሁ ለምን ቤተሰብ ስለሆነን ማለት ነው እና ይኸው አንድ ልጅ ጨምረናል ሌላ ምን ጨምራለን አብራችሁኑ የቱም እንዳትሄዱ እናቴ ስትመጣ ደግሞ እንገናኛለን እኑ ኤ ፊው ሚኒትስ ሌተር

ምን ናሽ ነው? ቆጮ በሚጥብጣ የምትበዪው? እኔ ምን አድርጌሽ ነው? እኔ ጋ ለምን አትሆኚ? እስቲ ልጅን ስጭኝስ፣ እኔ ተዘግዘግ ልበል። ተንከራተትክ በፀሐይ በብርዱ፣ አራስ ወገብሽ ቆጮ

ልክ አረፍኩኝ ምናምን ልብስ ቀያየር ነ ነበርኩ ማለት ጋ ነበርኩኝ። ፍለጋ ከወጣትበት ቀን ጀምሮ ስንከራተት ነው ያለው። እኔም ራሱ ስንከራተት እኮ ነው ያለው አፉ ልትቀመጭ ልትቆሚ ልትቀመጭ የከለከሉሽ፣ በቃ ከባለቤቴ ጋር ደግሞ ነገሩን ፈተናል። እሺ ሰታችሁ እኔ በሁለታችሁ መሀል እኮ አልገባም ብያለሁ። መጀመሪያ እኮ እሱ ነው። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ያው ዙራ ዙራ እኔ ፈልጌ እህቶቼ እህቶቼ ያሉበት ቦታ አንዱም አልቀረኝም ፈልጌ ብድረ በዳ ባት ወጥቼ እንደ ተሰደደ ሰው ንፋስና ብርድ እንትን ፀሐይ አግኝቶኝ ነው ነው የምገባ ወደ ቤት። ወደ ቤት ስገባ ደግሞ አገኘኋት። አልሐምዱሊላህ ቀደምኩሽ እኔ ምግብ ሊሰራልኝ ነው ውዶች። እንግዲህ እስካሁን ምንም ነገር አልበላሁኝም ነበረ። ጡቴም ደርቋል እና እንደምንም አድርገሽ ጡቴን አምጭቁ ወላይ ምንም እሱደግ፣ እንደዚህ ገደም በለው እንደዚህ ደም ሰላም፣ ከጭንቅ በኋላ ፈረጃታለሁ። እውነት ነው። ምን አለው ጡቱ? ምንም የለውም። ምግቡን ልስራልሽ እና ምግቡ እየበላሽ ሙቁም ይደርሳል፣ ይመጣል። እና አውዶች ምግብ ሊሰራልኝ ነው እንግዲህ ምን የሚመጣልኝ። እናቷ መርዝዋን ልብላ እኔ አፈሯን በበላሁ ምግብ ሳትበላ ቤት ሀገር ነው ሚጥሚጣ ከቆጮ የሚበላ እንኳን ልትበላ አይደለም። በአይኗ ማታየውም ነበር። በሱን ንዴት ብላ፣ በነሱ ንዴት በእሱ ቤተሰብ ንዴት ብላ አገሩ ለቃ ቤቱ ለቃ ሄደች። ብድረ በዳ ላይ ተሰዳ እኔ መርዟል ብላ እጄ ንፈልብላ፣ እስቲ ምግቡ አለ ስራ አለ ሰዓትም እስከማቀጣጥል እንትን አልኩኝ፣ ተደነጋገጥኩኝ። በሌለው በባዶ ቤት ገብታለች። እኔ እሷን ፍለጋ ወጥቻ ያለው በሌለሁበት ወጣ ሄደች፣ ለቅሶ ሂጅ እስከምመጣ። እኔም ደግሞ እሷ ስትሄድን የማልቀመጥም ብዬ ወጣ። እኔም ደርቄ ሳልበላ ከርሜ ነው የገባሁት። ምን ብዬ ይበላልኛል? የሴን ልጅናት መሆን በጣም ከባድ ነው። የወንድ ልጅናት ፏ ብላ ቤቷ ትተኛለች። እኔ ያው እሷ ከወጣት ቀን ጀምሮ እየተንከራተትኩ ነው። የሴቱ የወንዱ እናት ቤቷ ቁጭ ብላለች። እኔ ያው ከእሷ ጋር እሷንም ሳላገኝ በሁለት መሀል ኧረ ሰዎች አይፍረድ በእሷ አይፈረደውም፣ በሰው አይፍረድ። ተንከራተተች ልጄ፣ ልጁን በፀሐይ በበረሃ ይዛ እየተንከራተተች ይሄ ሁሉ ለማን ተብሎ ነው? ትንሽ ስጋ ጥጬ ነበር። እኔም ሱካር ታማሚ ስለሆንኩኝ ትንሽ ለራሴ ብዬ ያስኳር ነበር። አቺ ይሄ ተሰጣኝ። ትንሽ እሷ ልስራላት እና ትብላስቲ ያ ራስ ጎኗ በራስነት አይቻልም። በሽታ አጠቃን፣ ድካም፣ ጉልበት ወገቡ አይቆምም። እድሉ የበጀለት ራሱ ያበጀ መስሏል። እድሏን ያልበጀዋ ደግሞ እንደዚህ እየተንከራተተች ትኖራለች። አላህ አንከራተታችሁ በዘር ማንዘራችሁ ማያሳያችሁ። በእኔ የደረሰው በእናንተ አይድረስ። ምን አደርጋለሁ?

በረሃ በረሃ ልጅ ዛስቴ በፀሐይ ብላ ቆጮ በሚጥሚጣ አላሁ አክበር። ታይቶ ተሰምቶ ማይታወቅ ነው። ቆጮ ባራ ሰው ነው ቆጮ ጋግራ እየበላች እዚህ ሰርቼ ያበላ ከወለደች እኮ አንድ ቀን ተነስተ ከሽንት ቤት ውጭ እኮ ታማታቁም እኮ ሽንት ቤት ብቻ ነው ወጥታ ቆጮ ሰደላት። ያለችበት እንሄድ፣ ተከተሉኝ ወገኖች። እንደዚህ አይነት ነገር ለዘር ማንዘርም አይስጥ፣ ለወገንም አይስጥ፣ ለምንም የእሱ የሆነ ነገር ነው። ወልዶ መተኛት እኮ ትልቅ ዓለም ነው። ትልቅ ጌጥ ነው። አራስ እኮ ውጭ እኔ ሽንት ቤት እንጂ እኮ ሌላ ቦታ አንድም ቦታ የወጣች ቦታ የለም። ይሄ ብቻ ብድግ አርጎ ምን አማሮ እንደወሰዳት አላውቅም። የሴ ልጅና ስትሆኑ በጣም ጭንቀት አለ፣ ችግር አለ። የወንድ ልጅ ይቅሩ ይቅራ። ተነሽ፣ ምግብ አመጣሁልሽ፣ በልተሽ ታርፊያለሽ። እኔ ሙቅም እጠድልሻለሁ እ በእ አልበላም ቢ እ ሙ መቆም አቅቶኛል። እግሬ ደነገጥኩ ከሽቀን ጀምሮ ጉልበቴም እምቢ ብሎኝ

አራስ ብንብላ ከቤት ወጣ ይችላል። አሁን ለምን አይጨነቅም? ያራስ ልጅ ይዞ ወር ያልሞላ ከቤት ብን ብሎ ሲወጡት ለምን አይደለም። አሁን ዳንዴ ነው ያለው ያስተድ ቆጮን ልጥበሰው ሙቅታ እና ጎዶች ያው እናት ቤት ከተራሳችሁ እንደዚህ ነው እ በጣም በጣም እና የአራስ ቤት ውሎ የምናምን ሁሉ አሳያችኋለሁ በሚቀጥለው የሚቀጥለው ማለት ነው። በጣም ወዳችኋለሁ፣ እንከባከዋለን ሰላማችሁ ይብዛልኝ። ሲቀጥል ደግሞ አንዳንድ ሰው ማትሏቸው የሰው ምስል የያዙ እኔ ላይ ቪዲዮ የሚሰሩ ሰዎች አሉ ማለት ነው እና እነሱ ምን እንበላል ስሩ፣ ይመቻችሁ። እኛ ኑሯችንን እንኖራለን፣ እናንተ በእኛ ኑሮ ትቃጠላላችሁ። አለቀ። ቻው፣ ደህናውን ባይ። ሁሉንም አይደለም ያልኩት እንጂ አንዳንድ ሰዎች ብያለ። ሰላማችሁ ይብዛልኝ። ቻው። የገባው ገብቶታል። ማንን እንደሆነ ራሱን ያውቃል። ማንን እንደሆነ ባይ፣ ደህናውን